ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት በሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። አርንስሎት እንግዲህ ስለ ሦስቱ ሽንፈቶች እንዲህ ሲሉ ተናግሯል። በመጀመሪያ ደረጃ የተጋፈጥናቸው ተጋጣሚዎች ባለፈው አመት፣ ከቼልሲ ጋርም ተሸንፈናል። ስታንፎርድ ብሪጅ ሁልጊዜም ከባድ ነው። ለውጤቱ በጣም ተቃርበን ነበር። በጣም ትንሹ ልዩነት ነበረን። በጋላታሳራይ ጨዋታ ላይም እንደተናገርኩት አንድ ለአንድ እድልም ነበረን። ከዚያም ፍጹም ቅጣት ምት ተሰጣቸው። በተመሳሳይ ሁኔታ ከፓላስ ጋርም ጭማሪ ደቂቃ ላይ ጎል አስተናግድናል። እንዲሁ የጨዋታውን አቅጣጫ ልትቀይር የሚችል ጎል በቼልሲ ጨዋታ ተቆጥሮብናል ሲሉ ነው የተናገሩት። በስታንፎርድ ብሪጅ እውነት የምናውቀው ሊቨርፑል አይደለም። የተመለከትነው የተጫዋቾች ውህደት መለከት አልቻልንም። አሁንም የሊቨርፑል ተጫዋቾች በተለይ አዳዲሶቹ ፈራሚዎች ጊዜ እንደሚፈልጉ ፍንትዋ አድርጎ የሚያሳይ ነው። ተጫዋቾቹ በሚገባ ከተዋሃዱ በኋላ የሚፈጥሩ ጥምረት ግን እጅግ ድንቅ ሊሆን እንደሚችል ከወዲሁ ብዙዎች ግምቶቻቸውን እየሰጡ ይገኛሉ። ነገር ግን አሁንም ሊቨርፑሎች ብዙ የሚያስተካከል ያለባቸው የቤት ስራ በተለይም፣ ይሄ ኢንተርናሽናል ብሬኩ ለሊቨርፑል ጥሩ ነው ተብሎ ነው የሚጠበቀው። ቀጣይ እንግዲህ ማንቸስተር ዩናይትድ ነው የሚገጥሙት። ማንቸስተር ዩናይትድን በሚገጥሙበት ጨዋታ ሊቨርፑሎች በሚገባ ራሳቸውን የሚመለክቱበት ጨዋታ ነው ተብሎ ነው የሚጠበቀው። ነገር ግን የእውነት ለመናገር በአንፊልድ ጨዋታ ቼልሲዎች ጥሩ መንቀሳቀስ ችለዋል። ሊቨርፑሎች ብዙ መፍታት ያሉባቸው የቤት ስራ እንዳሉ ፍንትዋ አድርጎ የሚያሳይ ጨዋታ ነው። አርነስሎትም እንግዲህ አንዳንድ ነገሮችን ማስተካከል እንዳለባቸው በሚገባ አሳይቷል ማለት ይቻላል። ግራቨንበርክ እንግዲህ በዘንድሮ ጥሩ ጅማሬ ስለማድረጉ ተጠይቆ እንዲህ ሲል ተናግሯል። አምና ከተከላካዮች ፊት ለፊት ሆኖ ተከላካዮችን የማገዝ ግዴታ እንደነበረበት ዘንድሮ ግን ከአምና ይልቅ ወደፊት ተጠግቶ እንዲጫወትና እንዲያጠቃ ነጻነት እንደተሰጠው ተናግሯል። አሌክሳንደር ኢዛክም እንግዲህ ጥሩ ስሜት እየተሰማኝ ነው፣ ወደ ምርጥ አቋሜ ለመመለስ ጠንክሬ እየሰራው ነበርና አሁንም ወደ ምርጡ አቋሜ ለመመለስ እየሰራው ነው። እዛ ወቶ መጫወት ጥሩ ነገር ነው። የተሻለ ውጤት ጠብቄ ነበር፣ ነገር ግን ቢሆንም መስራታችንን እንቀጥላለን ብሏል። እንደሚታወቀው አሌክሳንደር ኢዛክን ሁላችንም እናውቋለን። በጣም ጠንካራ የሚባል ብዙ ጎሎችን የሚያስቆጥር ከዛም ባሻገር እንግዲህ ብዙ ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመሻስቶ ማቀበል የሚችል ተጫዋች፣ ድሪብሊንግ ላይ በጣም ጥሩ የሚባልና በአጠቃላይ አንድ አጥቂ ሊኖረው የሚገባ ሁሉም መስፈርት ያሟላ ድንቅ ተጫዋች እንደሆነ ይታወቃልና የጊዜ ጉዳይ ነው እንጂ በሚገባ አቅሙን ማሳየቱ የማይቀር ጉዳይ እንደሆነ የሚታወቅ ጉዳይ ነው። ከዛ ውጭ ሆጎ ክቲግ እንግዲህ ይህንን መለያ ከለበስኩበት ጊዜ ጀምሮ ኃላፊነቱ እንዳለበት ገና ዘባለ ለእኔ እውነታው ክብር ነውና እዚህ መሆን እንደሚገባ ለማረጋገጥ ጠንክሬ እየሰራ ነው ሲል ተናግሯል። በተለይም ይሄ ተጫዋች እንግዲህ በሊቨርፑል ቤት እያሳየ ያለው እንቅስቃሴ በጣም አስገራሚ ነው። አሌክሳንድር ኢዛክ እንግዲህ ወደ ሪትም ውስጥ ኪመጣ ድረስ አርንስሎት ለዚህ ተጫዋች እድል ቢሰጡት ባይ ነኝ እኔ በበኩሌ ና ተጫዋቹ በሚገባ ወደፊትም ለሊቨርፑል ጠቃሚ ተጫዋች ሆናል ተብሎ ይጠበቃል። አሌክሳንደር ኢዛክ ወደ ቀድሞ አቋሙ በቅርቡ ይመለሳል ተብሎም ይጠበቃል። ቨርጅል ቫንዳይክም እንግዲህ እንዲህ ሲል ተናግሯል። ከመቼውም ጊዜ በላይ የደጋፊዎቻችንን ድጋፍ ያስፈልገናል። ከመቼውም ጊዜ በላይ ከጎናችን እንድትቆሙ እንፈልጋለን ብለዋል። አክሎም እንግዲህ ባለፈው ዓመት ሁሉም ሰው ደስተኛ እንዲሆን ያደረግንበት ነገር ማድረግ አለበት። አሁን ትንሽ ከባድ የሆኑ ጊዜ እያሳለፍን ነው። ግን በፍጥነት መቀየር ይቻላል። እንደዚህ አይነት ነገር ለማድረግ ግን ጠንክረን መስራት አለብን። ቀላል አይደለም፣ ግን ግልጽ ነው። አዳዲስ ተጫዋቾች አሉ፣ ከነሱ መግባባት አለብን። ግን እዚህ ላይ ብቻ ትኩረት ማድረግ የለብንም። የሁሉም ነገር ድምር ነው። ጠንክረን ሰርተን ይህን ነገር መገልበጥ የኛ ኃላፊነት ነው። ወጥ አቋም ማሳየት፣ ግብ አለማስተናገድ፣ ግብ ማስቆጠርና ድሎችን መፍጠር፣ እኛ ላይ እድል እንዲፈጠር አለማድረግ የኛ ኃላፊነት ነው ሲል ነው እየተናገረውና አሁንም ቢሆን እኔ ቨርጅል ቫንዳይክ በጣም ድንቅ የተከላካይ ስፍራ ተጫዋች እንደሆነ እና ደግሞ አሁን ካለበት እድሜው ወደ 34 አካባቢ ነው። ነገር ግን እያሳየ ያለው እንቅስቃሴ እውነት በጣም አስገራሚ ነው። ከኳስ ጋር ያለው ኮንፈርት አስደናቂ ነው። ውሳኔዎቹ በጣም ጥሩ ናቸው ማለት ይቻላል። ኤርዶሎችን በማሸነፍ ድንቅ ከሚባሉ ተከላካዮች እኩል የተቀመጠ ነው እና ከብዙ መስፈርት አንጻር ቨርጅል ቫንዳይክ በጣም የሚደነቅ ተጫዋች እንደሆነ ሁላችንም እናውቃለን። እና አንዳንድ ትችቶች ይነሳሉ ነገር ግን ክለቡ እስካሁን ድረስ ይህንንም ውጤት እንዲያገኝ የቨርጅን ቫንዳይክ አስተዋጽኦ እጅግ የላቀ እንደሆነ ሁላችንም እናውቃለን እና አሁንም ቢሆን ጠንክሮ እንደሚሰራና ለሊቨርፑል ማንሰራራት ወሳኝ ሚናን ለመጫወት ከወዲሁ ዝግጁ እንደሆነ ነው እየተገለጸ የሚገኘው። አሁን እንግዲህ በሊቨርፑል ደጋፊዎች ዘንድ ኢቭን በአርንስሎት ላይ ጥያቄ እያነሱ ይገኛሉ። ነገር ግን አሁን መረዳት ያለብን ነገር ምንድን ነው፣ አዳዲስ ተጫዋቾች ወደ ቡድኑ ሲካተቱ በአንድ ጊዜ ክለቡን ላይ ላመዱ ይችላሉ። እድል ብሎ እንደ ሆጎ ኤኪቲኬ ተጫዋቾች ውደት ሊፈጥሩ ይችላሉ። ነገር ግን ከተለያየ አጫወት ስታይል፣ ከተለያየ ሊግ የመጡ ተጫዋቾች ናቸውን፣ ሊቨርፑል ውስጥ የተካተቱት ሜለስ ክርኬሽን መመልከት እንችላለን። አሌክሳንደር ኢዛክን እኔ እንዲሁም የአሌክሳንደር ኢዛክ ወዲያውኑ ሲስተሙን ይላመዳል የሚል ሀሳብ ነበረኝ። ነገር ግን አሌክሳንደር ኢዛክ በአንድ ጊዜ ክለቡን እንዳይላመድ ያደረገው እንደ ምክንያትነት የሚጠቀሰው ለብዙ ወራት ከሜዳ ርቆ እንደነበር ሁላችንም የምናውቀው ጉዳይ ነው። ከዛ አንጻር በአንድ ጊዜ ክለቡን ይጓዳል ማለት እጅግ ከባድ ነው። በስዊድን ብሔራዊ ቡድንም እንደዚሁ ጥሩ ነገርን ማሳየት አልቻለም እና አሁን ከጊዜ ጊዜ ክለቡን ሲዋሃድ ምንም ጥያቄ የሌለው ነገር ነው። እንዲሁም ሊቨርፑል በጣም እድለኛ ነው ባይነኝ፣ ምክንያቱም ሊጉ ገና መጀመሪያው ላይ ነው ያለውና ከሳምንት ሳምንት የተጫዋች ክለቡን በተላመደው ቁጥር የሊቨርፑል ጥንካሬ ምንጭ ይሆናል ተብሎም ይጠበቃል። ሊቨርፑል ወደነበረበት መመለሱ የማይቀር ጉዳይ ነው። ሁላችሁም በቅርቡ ጠንካራው ሊቨርፑል ትመለክቱታላችሁ። በአዲስ ስፖርታዊ መረጃ እስክንገናኝ ድረስ መልካሙ